ከዚህጉ እንደወረድኩኝ አምስት ወንበር እናሰራለን ብለ አምስት አጋሚ እነሱ ሌላ እዚሁ መድረክ ላይ ደግሞ መጥተው ገብረ ሥላሴና ወለተሃና የተባሉት ደጋጎች እነሱ አምስት አግዳሚ እናሰራለን በማለት ስንት ወንበር ደረስና የደመረልኝ የለ ሀያ አምስት አካባቢ ደርሳል ይመስለኛል። ግን ብዙ አግዳሚ ስለሆነ የሚፈልገው ሌሎቻችንም ይህንኑ ወንበር መጠለያውን ሙሉ ለሙሉ የተመቻቸ አግዳሚ ላይ የተቀመጡ ሰዎች ስደተኛ ነኝ ጥሩ ወንበር ያገኙ ይመስለኛል ሩቅ ስለሆኑ ነች። ስለዚህ በሙሉ ለሙሉ አግዳሚዎቹ ከጫፍ እስከ ጫፍ እንዲሰሩ አንድ አይነት ሆኖ ደረጃቸውን ጠብቆ እንዲሰሩ ልክ እስካሁን ድጋፍ እንደሚያደርጉት አባቶች፣ ወንድሞች፣ ምእመናን ሁሉ እገዛችሁን እንድታደርጉ አሳስባለው ማለት ነው። ሰምታችሁኛል ደግሞ ለሚቀጥለው ዛሬ ያመጣችሁትን ምስክር እንሰጣለን። በየሳምንቱ እስኪያልቅ ድረስ እስኪጠናቀቅ ድረስ ወንበሮቹ የተሰሩ የተሰሩ ቀስር ቀስር የሚመጡ ነው የሚሆነው። በተቻለ መጠን እስከ ህዳር ሰላሳ ድረስ ባለው ይህንን ለፕሮግራም ፕሮግራም አርገኒዘን ሙሉ ለሙሉ አጠናቀር መጨረስ ይኖርብናል። ሌላው ወለተማሪያም የተባለች እህታችን ከዚህ በፊት የምታገለግለን ነች። እዚህ የአውደ ምሕረቱን ጌጥ ድንጋዮች የመስራት መስራት ተጀምሯል በባለሙያዎች ስለዚህ ስራ ሲሚንቶ ያስፈልገን ነበረ እዚሁ ድረስ ሰርቼ መቶ ኩንታር ሲሚንቶ እንደትረዳን ስጠይቃት መቶ ብቻ አይደለም መቶ ጨምሬ ሁለት መቶ ኩንታል አመጣለሁ ብላ መኪናው ገብቷል አመስግኑል ወለተማሪያምን በእድሜ በጤና ይዘት አሁን ፀሐይ ስለወጣ ስራዎችን እንጀምራለን። በተቻለ መጠን አቅማችሁ በፈቀደው በህብረት ባንክ አንድ ሀያ አንድ ብላችሁ በሞባይል ባንኪንግ፣ በአቢሲኒያ ባንክ ዜሮ ሰባት ሀያ አንድ እንደዚሁም በኢትዮጵያ ንግድ ባንክ እና በአዋሽ ባንኮች ባሉት ምሳቶሮች የበኩላችሁን ድጋፍ በማድረግ የልማት ስራዎቻችንን እንድንቀጥል አደራ ላለው ወደ ትልቁ የልማት ስራ ደግሞ ስንገባ

እዚህ ያደራችሁ ታቆታላችሁ። ሊቃውንቱ ካህናቱ፣ ምእመናኑ፣ ዝበክርስቲያኑ በምስጋና ነው ያደሩት። ደስ ይላል። እግዚአብሔር የተመሰገነ ይሁን። አሁንም የቤተ ክርስቲያናችን አገልግሎት ያስባልን። እዚህ ጋር የሚያስተባብሩ ካህናት አባቶች ቆመው ይጠብቋችኋል። ሁላችሁም አቅም የፈቀደላችሁ ሁሉ ድጋፍ በማድረግ ተባበሩና ሕፃኑ ደግሞ ለሚቀጥለው ሳምንት ሌላ የምስራችን መሬታችን እንድታሰማል ስለፈቀደልን እግዚአብሔር ይማረልን። እግዚአብሔር ጤንነቱን ይመልስልን። እኛንም እንደዚሁ ከአደጋ ከፈተና ከችግሩ ይሰውለን። ማሪ ፍጻሜ ባለቤት አድርገው ተሳናቁ እና እናመሰግናለን። ጀማሪያችን ስለ ፍጻሜያችን አንተ ከኛ ጋር ሆነ በሰላም ጀምረን በሰላም ስላስፈጸምከን፣ የምሽቱ ወሰን በሌለው ፍቅር እየወደድከን ያከበርከን፣ እስከ መስቀል ሞት ድረስ የወደድከን የጠራህን ከፍ ከፍ ያደርገን የመንግሥትን ዜጎች ያደረከን አንተ ነው። አያሉ ቅዱስ እግዚአብሔር ሆይ፣ ሁሉን አሳልፈ የምትኖር አንተ ነህ። አንተ ብቻ ነዋሪ ነህ። አንተ ብቻ ዘላለማዊ ነህ። ሁሉም ከንቱ፣ ሁሉም አላፊ ነው። ከንቱ የሆነውን ነገር ሁሉ ተመክተን በዛ ጊዜያችን አልፎ ወደፊት ይዞ ለፍርድና እንቀርቡ ይልቁንም ጊዜው ከንቱ መሆኑን፣ ዘመንም ከንቱ መሆኑን፣ ዘመንም የሚያልፍ መሆኑን ተረድተን በአንተ ቤት ህይወታችንን፣ ዘመናችንን፣ ጊዜያችንን አሳልፈን በመንግስት ስንቀርብ ስንቀር በቀኝ ከሚቆሙት ከቅዱሳን ህብረት የምንቀላቀልበትን እድል እንድትሰጠን ልባችንን ወደ መንግስት እንድታቀርብልን ቅዱስ መንፈስህን በሁላችን ላይ እንድታሳልፍ ለምንል። ጥላቻ፣ መለያየት፣ ጥፋት፣ መገዳደል ምድራችንን ወርሷል። እኛም በብዙ ነገር እንጨነቃለን። አቤቱ ቅዱስ አምላክ ሆይ የአንተ የምሳሌ ነገር የለምና ጥላቻን፣ መለያየትን፣ መገዳደልን ስጋትን ስጋትን ጭንቀትን ስደትን ሁሉ ከሀገራችን ላይ አስወግደን የአንድነትን መንፈስ ልትሰጠን፣ ጥላቻን ልታስወግድልን፣ መለያየትን ልታጠፋልን፣ መገዳደልን ልታቆምልን፣ ስጋትን ሁሉ ከኛ ላይ ልታስወግድልን ሀገራችን ኢትዮጵያ ሕፃናት የሚያድጉባት ወጣቶች ተስፋ የሚቆርጡባት ሳይሆን ተስፋ የሚያደርጉባት፣ የሚሰድዱባት ጥላዋት የሚሄዱባት ምድር ሳይሆን የሚኖሩባት አረጋውያን በስተርጅና ዘመናቸው ስጋት ውስጥ የሚገቡበት ሀገር እንዳትሆን፣ አቤቱ የሰላም ክንድህን ማርያም ጋር ሰላምን ስጠን፣ ፍቅርን ስጠን፣ አንድነትን ስጠን። ከእቶ በፊት በእውነት ቅድም በህፃኑ መገኘት ተደናግጫለሁ እኔም እና መናገር የነበረብኝ ምስጋና ነበረኝ የዛሬ ሶስት ወር አካባቢ እናንተው የለገሳችሁን በመልአከ ብርሃን መምህር ሰሎሞን በኩል ያዝነው የሀገረ ስብከት መኪና በፒካፕ ጧፍ እና እጣን ዘቢብ ሰብስባችሁ ለገጠር አብያተ ክርስቲያናት ለሀድያና ስ የረዳችሁን ነበረ የጾመ በባለፈው የጦር ማርያምን ፍልሰታን በደንብ ገጠሮች ተከፍተው ቤተክርስቲያን እንዲቀደሱባቸው እናንተ የረዳቸው ትታንና ጣፍ ረድቶናልና እግዚአብሔር ያክብርልን እግዚአብሔር ይስጥልን ብላቸው አመሰሉ ለራሳቸው እግዚአብሔር ይስጥልን። በጠሪቱን በማሰብ በእውነት ገላክብረሃል። ይህንን በማሰብ ወደኛ ሀገር ስፈት የረዱን ነግም ደግሞ እንደምንትደግፉን እናምናለን። የገጠሪቱ ቤተክርስቲያን እናንተ ደጋፊዎች ስለሆናቸው እግዚአብሔር ያክብርልን ለማለት ነው።

በአማላጅነት መድኃኒዓለም ኢየሱስ ክርስቶስ በመስቀሉ ክፉን ከፊታችሁ አስወግዶ በጠብቆቱ ጠብቆ በሰላም በአንድነት ወደ ቤታችሁ ያብራችሁ። ሰላማሉ ጋሪቦናችን ጋር ሆ ከዳቆና ከላሜ ጸጋ የሚጠብቀኝ አይተኛም የሚለውን ዝማሬ የፕሮግራማችን ማጠናቀቂያ የእለቱ መዝጊያ የሆነ እሱን እየዘመረ አባቶች እናንተ ደስታ